መጡልኝ ሲኒዎች ናቸው። እጅግ በጣም ያምራሉ። ያያችሁት ቅድሙ ደግሞ የመስታወት ጊዜሽ ሲደርስ ሁሉ ነገርሽ ያምርበታል። የአንቺ ቀን ሲመጣ አይደለም የተናገርሽ ያሰብሽ ሁሉ ይሳካልሻል። የሚሰጥሽም ማንም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀንሽ እስኪደርስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደናሜ ዩትዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደምን ናችሁ ውዶችዬ? ከሀገር ውጭ ያላችሁ ሀገር ውስጥም ያላችሁ በለቀኩት ቪዲዮ ላይ ቀና አመለካከታችሁን፣ መልካም ምኞታችሁን የገለጻችሁልኝ በሙሉ ቃል የለኝም የእውነት በጣም ነው። ሽ የሚያስያዛችን እንዲህ ሰው እንደዚህ በሌሎች ደስታ ይደሰታል። በእኔ ደስታ ተደስታችሁ ለእኔ ስለሆነልኝ ነገር አላህን ላመሰገናችሁ፣ ፈጣሪያችሁን ላመሰገናችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። እኔም አልሐምዱሊላህ። እውነት ለመናገር አንዳንድ ጊዜ አላህ ስብሓን ወታላ ለእኔ አድልቷል። ላለሁ የሰውኛ ነገር ሆኖ ጥቃቅንና አነስተኛ ነገሮች ቢረብሹኝ አንዳንዴ እየረበሹኝ ባማረረውም የኔ አምላክ የኔ ጌታ ይሆናልና የኔ አላህዬ። ነገር ግን የእውነት ከሆነብኝ ይልቅ የሆነልኝ ነገር ይበዛል። የሆነልኝ የተሰጠኝ የተደረገልኝ ነገር ይበዛልና አልሐምዱሊላ የሰው ልጆች ደካማነን ከተሰጠን ብዙ ነገር ይልቅ ጢኒጢ የተበላሸብን ነገር ይረብሸናልና እንደዛ ሆኖ አልፎ አልፎ የሰውኛ ድክመት ሆኖብኝ አንዳንድ ጊዜ አማረር ይሆናል ግን፣ አልሀምድሊላህ ረበል አለሚን ስለ ሁሉም ነገር በጣም አመሰግናለሁ። ስለ መልካም ምኞታችሁ ስለቀና ስለ ቀና አስተሳሰባችሁ እጅግ በጣም አድርጌ አመሰግናለሁ። እናንተንም አላህ ስብሃነ ወተዓላ ለሀገራችሁ በሰላም ያብቃችሁ ውዶችዬ። ይሄ ደግሞ የምታዩት ሰሞኑን ለቤት ምርቃት ያው ቤት ምርቃት እንዲሁ ዱአ ነው። ግን ይሄን የተከበደ ነገር አልነበረውም። ግን ቢሆንም ለዛች ደዋ ጓደኞቼ መጥተው ነበር። የምታዩትን ሲኒ አሚዬና ሰሙቲ ስጦታ ያመጡልኝ ሲኒዎች ናቸው አሚና ሰሙዬ ያመጡልኝ ሲኒዎች ናቸው። እጅግ በጣም ያምራሉ። ያያችሁት ቅድሙ ደግሞ የመስታወቱ ረከቦት ወንድሜ ነበር የገዛልኝ የኔ ውድ ወንድም፣ እጅግ በጣም አድርጌ አመሰግናለሁ። ውዱ ጓደኞቼ አመዬ፣ እንዲሁም ሰሙቲ እጅግ በጣም አድርጌ አመሰግናለሁ። ይህንን ደግሞ የምታዩትን ግርማ ሞገሱ ይዩት ረከቡት በረከቡት። እኔ በነገራችን ላይ በቅርቡ ማከፋፈሉላ መጀመር ምጀምር ነው የሚመስለኝ እኔ ቡና ሰው አይደለውም እና ከዚህ በፊት እኔ ቤት ረከቡት ምን ይሰራል? እኔ ቤት ረከቡት ምን ያደርጋል? አልገዛም ረከቡት የቡና ፕሮሰስ ያለው ይሄ የቡና እንትኖችን አልገዛም፣ ምክንያቱም እኔ አልጠጣም ምናምን ስል ጓደኞቼ ጓ ይሉብኝ ነበር። ባተጂን ቤትሽ ስንመጣ ታፈይ ልናለሽ ሶ ሊኖርሽ ይገባል። አሁን እራሱ ቡና ካልጠጣሽ ይደብርሻል። ቡና መጠጣት አለብሽ። ቡና የሆነ ነገር። እኔ የቡና ፍቅር የለብኝም። በርግጥ ማኪያቶ እወዳለሁ፣ ይሄ የማሽኑ ማኪያቶ ካፌ ላይ ምናምን ምናምን ነገር በጣም ነው፣ ነጣ ያለ ማኪያቶ መጠጣሱም ጠቁር ካለ መጠጣት አልችልም። ነጣ ያለ ማኪያቶ አይ ላቭ ት እህብል ማኪያቶ እወዳለው። ማኪያቶ እጠጣለሁም እውነት ለመናገር ግን ይሄ ኖርማሊ ቡና ቤት ውስጥ አፍልቼ ምናምን ምናምን ነገር እንትን አይለኝም። እንሱ ካፌዎችን ይሄ ትሬን ዋኖችን ምናምን እጠጣለሁ፣ ግን ኖርማሊ የቤተሰብ የኛ ሀገር ቡናዎችን ወላይ ከድሮም ጀምሬ አልወድም። እኔ ብቻም አይደለሁም አይ ቲንክ እኛ ቤት እኔ ወንድሜ አይጠጣም እና አላፈላምል ነበረ። ነገር ግን ለካ ስትኖሩ ከማህበረሰቡ ጋር ግዴታ ነው። እኔ ሻይ ስለመጠጣ እናንተ ጠጡ ማለት አይቻልም። ሻይ የማይወድ ሰው አለ? እንደዛ ነው በቃ። አፈላለሁኝ እና ረከቡት እንደሚያስፈልገኝ አውኩኝ። ባልጠጣም ደግሞ ለቤቱ ግርማ ሞገስ አለው። ብታየው ይህ የመሰለ ደግሞ ቆንጅዬ የሚያምር ግርማ ሞገስ ያለው እጅግ በጣም ውብ የሆነውን ረከቡት ያመጣችልኝ ኢሙዬናት ኢማን ቲዩብ ናት። ሁላችሁም ታውቃላችኋ እና ነው የሚያምረው። እጅግ በጣም አድርጌ ነው ማመሰግነው ወዳጆቼ፣ ጓደኞቼ የእውነት ስላደረጋችሁልኝ፣ አክብራችሁኝ ስለመጣችሁም እጅግ በጣም አድርጌ ነው ማመሰግነው። እንዴት እንደሚወይን መስታወቱ ደግሞ ይነሳል፣ ውስጡ ላይ ምን እንዳለው መብላት ጀመርኩ። ይሄ ነገር ኬሚካል ይኖረውም አይኖረውም አላቅም። ከረከቦቱ ውስጥ የሚገባ እንደ ዲኮር የሚገባ ነው። እንትን ቆሎዎች አሉ። ይሄ ፈንዲሻ ነው። እንደገና ደግሞ ሌላ ይሄ በሎቂ አተር፣ እንደገና ደግሞ ይሄ የገብስ ቆሎ ምናምን አለበትና ፈንዲሻውን ብድግ አድርጌ ብልት አላደረኩኝ። ከዛ በኋላ ኮ በራሴ ስስቅ ነበር። የሆነ ነገር እንትን ይሌውን እንደ ኬሚካል ይኖረው እንደ ይኖር ይሆን እንደ ምናምን አስብ ያለው እንግዲህ ተወከልታለላ። ምትሀት ማጨሻዋ እንዴት እንደምታምር ይሄ ደግሞ የጀበና ማስቀመጫ ነው። አይ ዶንት ሀቭ እንትን ጀበና የለኝም፣ እገዛለሁ ኢንሻአላህ። ባልጠጣም ባላፈላም ኢቭን ዲኮሩ እንዴት እንደሚያምር ይሆናል። የቡና እቃዎችን አስቀምጣችሁ፣ ሲኒዎችን አርጋችሁ፣ ጀበናዎችን አርጋችሁ ምናምን ምናምን እንዴት እንደሚያምር፣ ወላሂ እንዴት እንደሚያምር፣ ጉርማ ሞገሱ። አላህ ወክበር። ይሄ ዋይት ሀውስ ነው ይመስላል እና በጣም ያምራል፣ እጅግ በጣም ያምራል። እጅግ በጣም አድርጌ ነው ማመሰግነው የሙዬን ይሸጋ እንግዲህ ያለ አስፋ ታለ በመልካም ነገር የምመልሰው ያድርገኝ። በጣም ነው የማመሰግናችሁ ጓደኞቼ። የእውነት የተካበደ ነገር አልነበረም። አልተጠራንም ብላችሁ ሚያዘናችሁ መጠራት ነበረ ብልም፣ ይሄ የተካበደ ነገር አልነበረም። እንደ ቤተሰብ ጀስት ቤተሰብ ነበረ። እንተን ያለው እንደዚህ ዝም ብሎ ቤት አይገባም፣ እንደምታደርጊ ከሆነ ደግሞ የተወሰነ የዱአ መደረግ አለበት ቤተሰቦች ብሎ ምናምን ነገር አሉ። እሺ አልኩኝ። ከቤተሰብ ህግ መውጣት አልፈለኩ። ከዛ ኋላ አደረኩ እንዲህ ሲሆን ደግሞ እንዴ እንተን እንዳይሉ በጣም የቅርብ ጓደኞቼ እና ጀስት እናት፣ አባት፣ አክስቶቼ ብቻ ናቸው የመጡት። ኢቭን ከአክስቶቼ ራሱ እሩቅ ያሉት አሁን አዲስ አበባ ያሉት ራሱ አልጠራዋቸውምና ያን ያልም እንደ ትልቅ ነገርም ማላየውትም ጀስት በቃ ዝም ብዬ በጣም አጠገቤ ያሉትን ብቻ ነው ኑ ቀዶ ምናምን ነገር ያልኳቸው። ጓደኞቼን እራሱ አብዛኞቹ ጓደኞቼ ራሱ አይ ቲንክ ተቆጥተውብኛል መሰለኝ፣ ምክንያቱም እንዳልኳችሁ የተከበደ ነገር የለም። ጀስት ቤተሰብ መጥቶ ዱዓ ብቻ አድርጎ ነው የሄደው እና ለዛ ነው ቅር ያላችሁ ካላችሁ እጅግ በጣም ይቅርታ። እችን እንዴት እንደወድድ ሲያምር ሙሉ እንትኑ ሲያምር አጠቃላይ አንድ ላይ ነው ያሉት። በነገራችን ላይ እችኛ ትንሽ ዋ ጊርጊራናት። ጤኔጥያ ደግሞ እጣን ማጨሻናት። ከዛ ደግሞ ያለችዋ ጀበና ማስቀመጫ ናትና እጅግ አድርጌ አመሰግናለሁ ወዳጆቼ ጓደኞቼ እዚህ ጋር ደግሞ ተም ጋር ሄደን ጓደኛችን ጋር ሄድን ቀን እሷ ጋር እያለን ነው ይሄ የምታዩት ወይኔ እንዴት እጅሽ ይባረክ እንዴት እንደሚጣፍጥ ይሄ ሩዝ በህይወቴ እነዚህ አይነት ሩዝ በልቻ አላቀምር ማጋነን አይሆንብኝም የእውነት ወላሂ በ ጣፍጦ የበላሁት እና ከሩዙ በኋላ ደግሞ እንደዚህ ቀያልጫ ድበን እናርገን ነገ ምግብ የለም የተባለ ሊመስል የበላ ነው። ከጓደኞቻችን ጋር ተሰብስበን ቀጠሮ ነበረብን ተሙዬ ጋር እሷ ጋር ሄደን ነበረ። እሷ ጋር ነው እንደዚህ ፏ ብትን ብለን ቆንጆ ቀን ያሳለፍነው። በጣም ያምራል። እውነት ለመናገር ጓደኞቼ፣ ሀገር ቤት ውስጥ ያለው አንዳንድ ነገሮች ነው የሚያምሩት። በጣም ነው የሚያምሩት። ምንም ባይኖራችሁ ባላችሁ ነገር ቡና ማፍለታችሁ ቢሆን እንዲህ በቃ ከጓደኞቻችሁ ጋር ውላችሁ ስገብታችሁ ውላችሁ ስትገቡ ስትወጡ ያለው ስሜት እጅግ በጣም የተለየ ነው እና ተሙ ቤትሽ ገብተሽ እነዚህ ቤትሽ ጠርተሽ እነዚህ ስለጋበሽንም እጅግ በጣም አድርጌ አመሰግናለሁ። እሷ አመታ ነበረ የዛን ቀን እና ምርጥ ጊዜ ነበር፣ ሐቅ ለመናገር እና ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። እንዲሁም ደግሞ ቪዲዮዬን እያያችሁ የእውነት ስለኔ ስለተደረገልኝ ነገር የምታመሰግኑ ፈጣሪያችሁን የምታመሰግኑ እና እኔንም ጎበዝ በርቲ ጀግና እያለችው የምታበረታቱኝ፣ በሙሉ በፍቅር ነው መወዳችሁ። አላህ ያክብርልኝ። እጅግ በጣም አድርጌ ነው ማመሰግነው። ከሀገር ውጭ ያላችሁም እናንተ ምኞት ፍላጎታችሁን አላህ አሳክቶላችሁ በሰላም ሀገራችሁ እንድትመጡ ምኞቴ ነው። እጅግ በጣም አድርጌ ነው ማመሰግነው። አሁንም ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ ቻው።